ሞትን በሂወ ቤተሰብ ልጄን ደግሞ መርቃለሁ። እማማጨቤን መርቃለሁ። ለነዚህ ሰዎች ያወጣሽበት ቦታ እጅሽ ሙሉ ይሁን፣ እጅሽ እርጥብ ይሁን። አሜን። ለሰው አላህ ደግሞ ድረስልሽ፣ እጁን ይዘርጋልሽ ተጫጭሉ አንቺ ሁሌ ለሰው ወኪል ነች፣ ለአንቺ ደግሞ ወኪል ሁሉ አሜን። ወይ ሰሊማ ለሰይድና ሙሐመድ የአሜን ሰሞ አሜን። እንዳደላችን አላህ በትልቅነቱ ያድላችን፣ ትልቅነቱ መጀል አሜን። እሺ በለን

ከዚህ መቀጠል ይቻላል። ማብራት የላችሁም። የኔ ነው ብለን በጋራ ስሜ አታደራ ይሄን ማሰባችሁ አላህ ትልቅ ነገር ያስብላችሁ። አሜን። ይሄ ቤት እንዲለሰን ትፈልጋለህ? ኮርኒስ እንዲገባ ትፈልጋለህ? ወለል እንዲገባ ትፈልጋለህ? ቀለም እንዲቀባ ትፈልጋለህ? ሰታለሁ እንጂ አላህ ያስደስትሽ። አሜን። ብስሚላህ በትልቅነቱ መጀን ብስሚላህ። ይሄ ያሰብሽልኝ ለምነሽ ነው። ምናምን ነገር መታሽ ቤትሽን ትዳርሽን የምትመሪው እሱ ካልሰራ አይደለ። አገኘው ያዝቼ ይገባለሁ። ታሌ ተጠበቅ ቤቴ ይገባለሁ። ብሩን ካገኘሁኝ ከሰዎች ከሰጡኝ ይዤ እገባለሁ ወደ ቤቴ። ከዛ ካጣሁም እንደዚሁ ዝም ብዬ እገባለሁኝ ወደ ቤቴ። ቤቷ ነውና ለመተኝ ብትበላም ባትበላም ለመተኛት ብትገባለች ማለት ነው። ቤታቸውን አንዴ ላሳያችሁና ከዛ በኋላ የኛ ስጦታን እንሰጣችኋለን ማለት ነው። ወዶች ስ ቤቱን አንዴ ላሳያቸው። እንደዚህ ኑ ቤተሰብ አሁን እዚህ ቤት ውስጥ ያላችሁት፣ እንዲህ እያዞር ሽና ያሳያቸው ቤቱ ይሄ ነው። እዚህ ጋር ነው የምታኙት፣ እዚህ ጋር ነው የሚበሉት፣ እዚሁ ጋር ነው የሚያነዱት ቤተሰብ። እና ያውላችሁ፣ እና ቤቱ ምናምን ነገር አቧራ ነው የሚነጠፍ፣ እንኳን በስነ ስርዓት የላቸውም ማለት ነው። እና ለነሱ ቀዳዳ አለው፣ ብርድ ምናምን ነገር ያስገባል ወዘተ። ለዛ ልብስ ምናምን የሚያስቀምጡበት የለም፣ እንደዚህ ነው የሚቀመጠው። ዋዳ ትንሽ እያለች ዶሮ ምናምን እዚህ ጋር አለ እና አንድ ላይ ነው እንደዚህ ትርምስምስ ብለው የሚኖሩት ማለት ነው። እና ለወገን ደራሽ ወገን ነው ጎናቸው እንቁም፣ ነው ምላችሁ አሁን እኔ የበኩሌን አድርግ ያለው እናንተም የበኩላችሁን እጃችሁን ዘርጉ ማለት ነው። ሰላም ውድና የተከበራችሁ የማማ ጨቤ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ አላችሁልን? እንግዲህ ሂክማን ይዘን ተመልሰን መተናል። ሰላም ቢያቸው። ሰላም እንዴት ናችሁ? ደህና ናችሁ አላችሁ ወይ? አላችሁ ወይ? ሰላም፣ ሰላም። የማማ ጨቤ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አሁን ደግሞ ከኢክማ ጋራ መጥተናል። እሺ የመጣንበት ምክንያት ደግሞ እኔ እናቴ እንደዚሁ ማለት ነው፣ ትጠብቁኛላችሁ ሱቅ ሂጄ አንዳንድ ነገሮችን ገዛዝቼ እመጣለሁኝ ማለት ነው። ከዛ ንላችሁ ወደ ሂክማ ቤተሰቦች ሂደን ያው የልብስ ችግር አለ፣ የምግብ ችግር አለ፣ የቤትም ጽዳት ምናምን ችግር አለ ማለት ነው። እና ለነሱ አንዳንድ እርዳታዎች ምናምን እናደርግና ከዛ ደግሞ እናንተም ደጋጎች ኢትዮጵያን በየእምነታችሁ ማለት ነው በዱዓም የምታግዟቸው እንዲሁም ደግሞ በገንዘብም እናገዛቸው የምትሉ አላችሁ። እና እንግዲህ ያለውን ነገርን አሳይተን አካውንት አስቀምጠን ገቢ እያደረጋችሁ እገዛ እንድታደርጉላቸው በአክብሮት እንጠይቃለን ማለት ነው ነው የሆነ ነገር ሎሚ ለአንድ ሰው ሸክም ነው፣ ለአምሳ ሰው ግን ጌጥ ነው ብትተባበሩ ግን ደስ ይለናል። በጣም ተባበሯቸው። እኛም ያለንን እናደርጋለን። ሳንሰጥ ስጡ አንለም። እሺ እና ወደ ሱቅ እንሄድና ከሱቅ መልስ ደግሞ እነሱ አገኛቸውና አብረን ወደ ሂክማ ቤተሰብ እንሄዳለን ማለት ነው። አረፋ ማለት ደግሞ ማስደሰት ነው። አዎ በዓል መጣ በዓል መጣልና እኔ የማደርጋቸው አልባሳት ምናምን አለ ለእናትዮ፣ ለልጅዮ እንዲሁም ለአባትዮ ማለት ነው እነሱን እዛ ካደረኩኝ የቤቱን ጉዳይ ደግሞ ለእናንተ እተውላችኋለሁ ማለት ነው። አደራ አደራ። ደግሞ ሰደቅ የፈለጋችሁ ሰደቃ ምናምን ነገር የሞተባችሁ ምናምን ማውጣት ከፈለጋችሁ እዚህ ነገር ላይ መዋል ትችላላችሁ። እና አሁን ወደ ሱቅ እንሄድ። ቤተሰብ ጠብቁኝ፣ እዚሁ እናንተ እዚህ ጠብቁኝ። እኔ ሄጄ እመጣለሁ። እዛ እንገናኝ። በቃ ውዶች ቤተሰብ የደርሰናል። ሰላም ነው እዚህ እንዲነሽ እንትን ለአባት የሚሆን ልብስ ፈልጌ ነበረ፣ ሱሪ። እንደገና ደግሞ ቲሸርት ነገር ተሳኛለች እና ቤተሰብ ልብስ ቤት መጥተናል። እኔ ሳይዙም አላውቅም ግን አባት ነው ይሆናል፣ ይሆናል። እሺ ቲሸርት ሲያጭ እና ልምረጥ። ሌላ ምረጪ። እሺ የሴት ነው እዚህ ጋ ያሉት የሴቶች ናቸው አምንም አማራጭ የለም ቤተሰብ ይሄን ነው ሁሉ ሳይድ ልኩ ይሆናል ብዬ አስባለሁ ወይ እሺ እዚኛው ነው ጋር አስተካክ አርክሽ ነው ጋር እና ቤተሰብ ያባባን እዚህ ገዝቻለሁ ወይ የእማማን ደግሞ ሱቅ እንሄድና እንመርጣለን ማለት ነው። እኔ ጋ ነው አብረን እንሄድ እና ቤተሰብ ደርሰናል። ሱቅ እማቲና ማማ አሉ። ሰላሙ አለይኩም እንዴት ናችሁ? ውሽ ቃል አዘጋጀሽ ለ

ምስእና ክማጫማ ደግሞ እና ቤተሰብና እኔ ባለኝ ነገር እየሰጠሁኝ ነው። ሲቀጥል ደግሞ አንዳንዶቻችሁ ቆርቆሮ እንግዛላቸው አካውንት አስቀምጪልኝ ምናምን እምትሉ አለ። ሲቀጥል ቤቱን ለማደስ ማለት ነው እና እኔ ደግሞ ልብስ ግዥላቸው ኢክራ ምናምን ነገር ስትሉኝ ነበረ። እንግዲህ በቃላችሁ መሰረት እንደገና እኔ ራሴ የሆነ ነገር ላድርግላቸው አስቤ ነበረ፣ ግን ልብስ የኦዲየንስ ምርጫ ነው እና ይሄ ለእናትዮ ቅድም ያያችሁት ለአባትዮ የሂክማንም ደግሞ አሳያችኋለሁ ማለት ነው። ቤት የሂክማን ጫማ አይታችኋል። እና ሁሉንም አንድ ላይ እንደዚህ እናስገባና ወደዛ እንሄዳለን ማለት ነው። ንፋሽ አጠረ በጣም ቆይና ነው ደክሞኛል ሰርፕራይዝ ነው የማደርጋቸው ውዶችዬ እና እዛ እንገናኝ አብራችሁን ሆኑ ላይክ ሼር ሰብስክራይብ እያደረጋችሁ እንግዲህ ለሚስኪን ለሚስኪኖች እንደዚህ ያለን ነገርን እያካፈልን ያለንን ነገርን እየሰጠን እንደዚህ ብንተጋገዝ ምናምን መልካም ነው ባይኔ እና ሁላችሁም ደግሞ የበኩላችሁን ተወጡ። አካውንት ከስር አደርግላችኋለው። በቃ ባላችሁ ነገር አይዟችሁ በሏቸው። እንግዲህ አላህ ሰበብ አደረገኝ እኔን። ሲቀጥል ደግሞ እች ልጅን ጎዳና ላይ ባላገኛት ለዚህ ነገር እኔ ተደራሽነት እንዲኖረው ሰው ጋር እንዲደርስ ምናምን ነገር አላደርግም ነበር እና ሂክማት ቦታ ጎዳና ላይ ስላገኘኋት ና ወደ ቤቴ ስላመጣኋት ከዛ ያንን ስልክ ስላወራች ነው አይደለ እኔ አልፈልግሽ ብዬ ሲመለሳት፣ አይ አደራ ብለው ምናምን ነገር የሰጡኝ ማለት ነው። ባለፈው እንዳያችሁት እና ያ ስለሆነ ብቻ ሰበቡ ደስም ባይልም ግን ለመልካም ነው እና አልሐምዱሊላህ። ክፋትን በክፋት ሳይሆን ክፋትን በመልካም ነገርን ተርጉሞ ደግሞ ለሌላቸው እንደዚህ እጅን መዘርጋት ጠሩ ነው እና አታሳፍሩን ወደ ችዬ አብራችሁ ለማንኛውም የገዛውቴኛ እቃ ይዤ ይኸው መጥቻለሁ። ወይ አሁን ደግሞ ሂክማንም እናቴንም ሂክማ ቤተሰብ እንሄዳለን ማለት ነው። በነገራችሁ ላይ በጣም ደክሞኛል፣ ግን ለመልካም ስራ ስለሆነ ችግር የለውም እና ገባን እ አኖ ሰላም አለይኩም ኖዋ ኖዋ ተዘጋጃችሁ አይደለ ኖዋ ያው ይዤላቸው መጣሁ። ሰፕራይዝ ነው። እዛ ታያለሽ። እዛ አይተሽ እዛ አይተሽ አስተያየት ትሰጫለሽ። ሂክማ በሩን ዘጋጊ እና አሳይኝ። ማሳየት የሂክማን እራሱ አላሳየኋችሁም ነበረ ቤተሰብ ጫማም አለ ውስጥ፣ ጫማ ነው። አሳይታችሁ ነበር አይደለ? ነው በቃ እኔ እጥዛ ምን ተሰማሽ? ትውልድን ፍጠር፣ ነፃ ከስጋት ያንዱን እመም ተጋሪ የኔው ነው ብለን ደራሽ እኛው ነን፣ እኛው ለኛው ያዘንን በነበሽ የትናንት ብረታችን ዛሬ ማለት ክንዳችን ኖ። እሺ ሰላም አለይኩም ሰላም

ለአረፋ እንደዚህ እንዳታሳልፋ። ላንተም ለሷም ለሷም ልብስ ምናምን አምጥቼላችሁ ነበረ። ልብሳችሁን ከማየታችሁ በፊት የሚቸግራችሁን ነገር እስኪ ንገረኛት፣ ማለት እዚህ ቤት ላይ ምን ያስፈልጋል? እዚህ የሚያስፈልገው አንቺ ያልሽ የነየትሽ ነገር የአላህ ብለሽ የነየትሽ ነገር ከሰጠሽ እንደሰታለን እሺ። አላህ ሁሌ ሁሌ ትበላላችሁ፣ ትጠጣላችሁ ልክ እንደ ሰው ልጅ። ቡናችን እንጠጣለን፣ ያለን ያቅማችን ቆጮዋችን እንበላለን። ቆሎ በልተን እናድራለን። ቆሎ ከአሁን በኋላ አላህ ያስደስትሽ። አሜን። ቢስሚላህ በትልቅነቱ መጀን ቢስሚላህ። ይሄ ያሰብሽልኝ ካልሰራሽልኝም ከሰራሽልኝ እኩል ነው፣ ይሄ መጠየቅሽን አላ ያስደስትሽ፣ ኢንሻላህ እናስደስታቸዋለን። ቤተሰብ እና እማማ ምኑ ነይ እስኪ አንቺንም እዚህ ጋር ማለት ነው ሰዎች ያዩዋትና፣ የእሷን እናትን እኔ አላቃትም ነበረ፣ እና የአስፋልት ላይ ምናምን ብር ትለምናለች ይሉን ነበረ፣ እሷን ማለት ነው። እና እንዲህ ለምነሽ ነው ምናምን ንገር መታየሽ፣ ቤትሽን፣ ትዳርሽን የምትመሪው እሱ ካልሰራ አድለ ለዛ ውድ ቤተሰቦቻችን ማለት ነው። ከእንደዚህን አይነት ስራ እንድትወጣ በዚህ እድሜዋ ማረፍ ነው ያለባት። በየአስፋልቱ በየመንገዱ ምናምን ሂዳ ከሰው ብር መጠየቅ መለመን ምናምን የለባትም። አደለ ለዛ ያንን ነገርን ከራሷ ከአንድ በታስሙ ብዙ ማውራት አትችልም። አማርኛ አትችልም ነው ታውቃለህ። ታውቃለሽ እስኪ ንገራቸው፣ ንገራቸው፣ ንገራቸው። ለማ ለማን ንገ እሺ፣ ንገሪን ለኛ ሰርቼ ይገባል ሰርተሽ እንደ ስራ ነው የምታዩ፣ ማለት ይሄ መለመኑን ከሰው ማግኘቱን እንደ ስራ ነው እያየሽ ያለሁ። እንዲሳካልሽ፣ ምን እንዲሆንልሽ ትፈልጋለሽ እዚህ ቤት ውስጥ? አ ታገኘው ያዝቼ ይገባለሁ። ታሌ ቤቴ ይገባል። ብሩን ካገኘሁኝ ከሰዎች ከሰጡኝ፣ ይዤ እገባለሁ ወደ ቤቴ። ከዛ ካጣሁም እንደዚሁ ዝም ብዬ እገባለሁኝ ወደ ቤቴ። ያው ቤቷ ነውና ለመተኝ ብትበላም በትበላም ለመተኛት ብትገባለች ማለት ነውና፣ እንደምታዩት ቤታቸውን አንዴ ላሳያችሁና ከዛ በኋላ የእኛ ስጦታን እንሰጣቸዋለን ማለት ነው። ዶቺ ነስቲ ቤቱን አንዴ ላሳያቸው። እንደዚህ እ ኑ ቤተሰብ ገባ አን እዚህ ቤት ውስጥ እናላችሁት እንዲህ እያዞርሽና ላሳያችሁ። ቤቱ ይሄ ነው። እዚሁ ጋ ነው የምታኙት። እዚ ጋ ነው የሚበሉት። እዚሁ ጋ ነው የሚያነዱት ቤተሰብና ይኸውላችሁ። እና ቤቱ ምናምን ነገር አቧራ ነው የሚነጠፍ እንኳን በስነስርዓት የላቸውም ማለት ነው። እና ለነሱ ቀዳዳ አለው ብርድ ምናምን ነገር ያስገባል ወዘተ ለዛ ልብስ ምናምን የሚያስቀምጡበት የለም። እንደዚህ ነው የሚቀመጠው ዋዳ ትንሽ እያለች ዶሮ ምናምን እዚህ ጋር አለ። እና አንድ ላይ ነው እንደዚህ ትርምስምስ ብለው የሚኖሩት ማለት ነው። እና ለወገን ደራሽ ወገን ነው። እና ከጎናቸው እንቁም ነው የምላችሁ። አሁን እኔ የበኩሌን አድርጌያለሁ። እናንተም የበኩላችሁን እጃችሁን ዘርጉ እኔን የምትወዱኝ እኔን የምታምኑኝ ያው እናት ማለች። ስቀጥል ደግሞ አካውንት ቁጥር አንድ ሺ አርባ አምስት ስልሳ ሰባት ዜሮ ሁለት አርባ ሁለት ስድስት ማለት ነው። በዚህ ምናምን እንትን ማለት ትችላላችሁ። የበኩላችሁን ድጋፍ ምናምን ማድረግ ትችላላችሁ ማለት ነው። ለውን ችግር እንዳለ ነገራችኋለሁ። ይኸው እናት የማለች እኔ አደራ አደራ ከምላችሁ ነገር በዚህ አረፋ እርዷቸው፣ አግዟቸው። አታርኩስ። ለምን ታለቅሳለ? አታርኩስ፣ ደስ ይበለ፣ አይዞሽ እሺ። የማሰባቸው አላህ ትልቅ ነገር ያስብላችሁ፣ ታታችሁ ረጅም እስቃችሁ፣ ሰፊ እድሜያችሁ ረጅም አላ ይበለ

ይህ ደግሞ እጆቻቸው ለሚዘረጉላቸው ልጆቼ እን ያረጋለሁእሁአሰላቱ ሰላ ረሱሉላ ላ እጃችሁ ርጠት ሲሳችሁ፣ ሙሉ ብስሚላን ሰደቃችሁ መቅቡል። እናት አባት ደግሞ ወደ ሌላ ቦታ የሄዱባችሁ ደግሞ ቤታቸው ጅነት ሊያረግላቸው ለነዚህ ሰዎች ሰድቁላቸው። አላህ ይርዳችሁ። አላህ ከእናንተ ጋር፣ አትቸገሩ። ሰው ሲቸገር ችግርትዩ ስልጣን ወዳላችሁ ሰድቁ፣ ያ ረቢ በሬ አይነት ነው እንጂ በግዳጅ አይደለም። ወዳችሁ ፈቅዳችሁ ለነዚህ ሰዎች እንድረዱ ነው እንጂ ግዳጅ የለውም። ግን ወዳችሁ ስታደርጉ ደግሞ አላህ ይቀበላቸዋል። አሁንም ይቀበላል። አላህ ከናንተ ይሁን። ቀሪ ዘመናችሁ ደሞ አላህ ይጠብቃችሁ። ከቤተሰው ደሞ አሳልፉ፣ ቤተሰው ደግሞ ዘይሩ። እናንተም ሀገራችሁ ገብታችሁ ደግሞ እንደዚ የተሻለ ኑሮ ልኖሩ ደግሞ አላህ ይርዳችሁ። ብስሚላ አገር ለመግባት ስትሉ ደሞ ጃችሁ ያጠራ አይጠራችሁ እጃችሁ ዘምላችሁ፣ አሜን ያስፋላችሁ፣ ኪሳችሁ ሙሉ፣ ምላሳችሁ ማር፣ ግንባራችሁ ሱጁድ ያ ረቢ። አትለቂ ፍለቂ ያላት ዱንያ በእናንተ እግር ስር አላህ ያርጋት። አላህ መስዋዕት እሺ አሁን ስጦታችን ይታያል። ውጭ እንውጣ። የእኛን ስጦታ ደግሞ ለመስጠት ወደ ውጭ እንወጣ ማለት ነው። ማየት በቷቸው ነገን በስጋት የኔ ነው ብለን በጋራ ስሜት ለብሳችሁ ምናምን ታሳዩናላችሁ። እሺ ግን ማለት ነው ያንቺ አልተሰፋም ገና የሚሰፋ ነው። ይሰ ያው በልኩ አይሰፋም በልክሽ ይሰፋል ተብሎ ነው።

ዘጋው። እንደዚህ ቆልፈው። ይሄን አይዘቃ? አዎ፣ ትቀደዋለህ። እሺ፣ እሺ፣ አይፈታም። ብስሚላህ እንዳደላችው አላህ በትልቅነቱ ያድላችሁ። ትልቅነቱ መጃችሁ እሺ በለን አላህ፣ እሺ በለን ወያታችሁ ረጅም ዝቃችሁ ሰፊ አትለቂ ዝለቂ ፍለቂ የተባለች አዱኛ በእጃችሁ አላህ አሜን። ብስም እላህ መሄጃችሁ በአየር

ሂክማ ለብሳ እስክትመጣ እንጠብቃለን። ሲቀጥል ደግሞ ቤተሰብና እንዳልኳችሁ ነው። እጃችሁን ዘርጉላቸው በቃ ሰው እንደሚኖረው ልክ ምናምን እንዲኖሩ ምናምን እናንተ እርዷቸው ማለት ነው። እኔ በኩሌን አድርጌያለሁኝ። እንግዲህ እስቲ ሂክማ እስቲ ያው የሂክማም መታለች ማለት ነው። እንደዚህ አይነት ልብስ ነው። እናመሰግናለን። ጫማውን አለበሽ ምን ተሰዎች ስላለበሽ አመሰግናለሁ፣ በጣም አመሰግናለሁ። አላህ ይስጥሽ። እኔም ስላለበሽ አላህ ይስጥልን። አሜን

ለእናንተም ወላሂ ስጣችሁ ለኔም ደግሞ ቤተሰብ

አላ ወሰልላ ሴድና ሙሐመድ እና ለዛሬ የነበረን ቪዲዮ ይህንን ይመስላል። ስለተከታተላችሁን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለመልካም ለደጋጎች አድረሱልን። እንወዳችኋለን፣ እናከብራችኋለን። ቻው ገናውን እኔም እንደውአሌም